ዳጣ ያልታሰበና ከባድ ስህተት ሰራች። ከናታን ጋር አብረው አደሩ። እሱም በደስታ ያሳለፉትን ጊዜ እያጣጣመ ሳለ፣ በድንገት ደግሞ ኤቢ እና የኤቢ እናት ናታን መኝታ ክፍል ዘጉ ብለው ገቡ። እነሱም ደነገጡና ፊት ለፊት ኤቢንና ማርታን ማየት ጀመሩ። ናታን እማዬ፣ እንደምታስቢው የተፈጠረ ነገር የለም። ዳጣ እጅግ በጣም ጥሩ ሰውና አስተዋይ ሰው ናት። እንደውም ለምን ከኤቢ ጋር አትታረቁም? ላስታርቃችሁ፣ አንድ ላይ ፍቅረኛ ሞችኑ እያለች እየለመነች ነበር ብሎ አስረዳት። ማርታ ዓይኗን አፈጠጠችና በቅርብ የመጣ ወጥ ረገጠ ነይ፣ ውጪ ነይ ጓዝሽን ይዘሽ ከዚህ ከቤት እንድትወጭ እፈልጋለሁ ብላ ዛቻ ደረሰችባት። ናታንም ደግሞ በፍጹም ዳጣ ከዚህ ቤት ልትወጣ አትችልም። ጥፋተኛ መስሌ ከታየሁ እኔ ወጣለሁ። ማሚ ምንም አታስቢ ብሎ ተናገረ። ናታን፣ እኔ አንተን አቀኋለሁኝ በጣም ጥሩና ባለ ጨዋ ልጅ ነህ። እንዴት እንደዚህ ልታረግ ትችላለህ? እጅኮ መንገደኛና ጎዳና ያደገች ልጅ ናት እንዴ እኔ እንዴት በልጅ ላይ ትጫወትባታለህ? ኤቢኮ አንተን በጣም ታፈቅራሃለች፣ ትወድሃለች እንዴት መረዳት አቃተህ? እያለች ስሜቷን ተናገረች። እናቲቱም ይሄን ከተናገረች በኋላ ናታን ደንግጦ ዝም አለና፣ ይቅርታ ትዬ አንቺ እንደምታስቢኝ ቆሻሻ ሰው አይደለሁም ከናታን ጋር ከወንድምነት የዘለለ ምንም ግንኙነት የለኝም ብላ ነገረችው። በመጨረሻ ላይ በጣም በሚገርም ሁኔታ ተናዳ ስለነበረ የደረጀ ሚስት ዛሬ ይች ልጅ ከዚህ ከቤት መውጣት አለባት፣ የፈለገ ይሆናል፣ ለአንድ ቀንም እዚህ እንድትሆን አልፈልግም ብላ ወሰነች። የሚያሳዝነውና የሚገርመው ነገር ግን እጅጉን እጅጉን እጅጉን በጣም ልቧ ስብር ያለው ነገር ኤቢ ተናዳለች ማለት ነው። ምክንያቱም ከራሷ አስበልጣ ናታንን ስለምትወደው አሁን ላይ ደግሞ ይቺ ዳጣ መታ እንዴት ትቀማኛለች? የሚል እልክ ውስጥ ገብታለች። አቶ ደረጀ ዳጣ ወርቁን እንዳልሰረቀች አረጋግጦ ሲነግራት በጣም ደስ አላት። አባዬ፣ ምንም ቢሆን ምንም እኔ ጎዳና ላይ ስላደግኩኝ ዘራፊ፣ ሌባ፣ ብዙ ነገር ልባል እችላለሁ፣ ግን እንደዚህ ቤተሰብን የሚያስከፋና የሚያስቆጣ ነገር በፍጹም ላደርግ አልችልም። ምክንያቱም እኔ ራበኝና የምፈልገው ቤተሰብ ብቻና ብቻ ነው። አመሰግናለሁ ብላ ቅፍ ስታደርገው አቶ ደረጀ ደግሞ ኤቢን በተነስተሽ፣ ቅርታ ጠይቂያት። በጣም ከባድ ስህተት ሰርተሻል። ዳጣ ያልነካችውን ዳጣ ያላየችውን እሷ ናት ብለሽ መወንጀል የለብሽም ልጄ። ከመቼ ወዲህ ያመጣሽው ባህሪ ነው? እኔ እኮ ከአንቺ ጋር አብሬሽ ልቆይ አልችልም። የዛሬውን ገመናሽን ሸፍኜልሻለሁ ነገ ላይ ደግሞ ይሄን ነገር ብታደርጊ እናትሽ ብትሰማ ምን ያህል እንደምታዝንብሽ አስበሸዋል። አባዬ በፈጠረህ አለችና እግሩ ላይ ተደፋች፣ ደረጀን ይቅርታ ጠየቀች። እሱም ይቅር አላትና ደስ አላት። በቃ ከአሁን በኋላ ይሄን ስተት አልሰራም፣ ዳጣንም ይቅርታ አላት አለሁኝ ብላ ስትል፣ ደረጀም ለማርታ ሳይናገር ወርቁን እኔ ባለፈው ቤት ስናስተካከል የሆነ ቦታ እንዳስቀመጥኩት ረስቸው ነበር። እና ልጆቹ ላይ ያሰብነው ሀሳብ በጣም ስህተት ነው ብላ ስትለው አላመነችም ነበር። እመኔ እኔ በፍጹም ያንቺ ውድ ነገር ጠፍቶ ዝም የምል ይመስልሻል እንዴ? ብሎ አላት። ሰላም ሰላም ሰላም ውዴ ተከብራችሁ የለይላ። ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ደረጀ ወርቁን እንዳልነካች ዳጣ የሚያረጋግጥ ነገር አምጥቶ ሁሉንም አሳምኖ ይቅራስ ብሏል ማለት ነው። ውሀ ደግሞ እጅግ በጣም ደስ በሚል ሁኔታ ተጓደኛዋ ምጥን ጋራ ቁጭ ብላ ዳጣ እንዳጋጣሚ መንገዱን እየሄደ የነበር ቆይ እናንተስ ምን ታደርጋላችሁ እንዴ? ሆ እያለ እየቀለደችባቸው ዳጣዬ እርጎ ግዥልኝ እያሉ ሲሏት፣ እኔ እኮ ገንዘብ የለኝም፣ እልቅስ እዚህ ሰፈር የሚያጨናንቃችሁና የሚሰርባችሁ ካለ እኔ ቦክስላችኋለሁ ብላችኋለች ና የልጅ ነገር በጣም ደስ ስላላቸው ናታን ደግሞ መጽሐፍ ሊገዛ ሲሄድ በድጋሚ ዋሀንና ምጥንን አገኛቸውና እቅፍ አርጎ ሳማቸውና እንዴት እንደምወዳችሁ ታውቃላችሁ። ናታን ይሄኔ ወንድም ኬክ ጋብዘኝ፣ ያቺኛዋም እርጎ ጋብዘኝ። ሁለቱንም አልገብዛችሁም፣ እኔ እኮ ተማሪ ነኝ። ቀጥ ብላችሁ ወደ ቤታችሁ ሂዱ ብሎ አለ። አንተ ወዴት ልትሄድ ነው? ለዳጣ የሆነ ነገር ልገዛላት ነው ብሎ አለ። እንዴ፣ ለእኛስ? እንዴ ምናምን እያለች መሞጣሞጥ ሞጥ ጀመረች። ውሀዬ ከዛ ወደ ቤት መጣችና ሰላም ሰራተኛ ሰራተኛይቱ ምግብ እያበሳሰለች ነበርና ውሀ ሄዳ ወገቧ ላይ ትኝት አለችባት። እስኪ ትንሽ ዘይኝ፣ ትንሽ አጫውችኝ እያለች መሟዘዝ ጀመረች። ሰላም እዬም ደግሞ ውሀዬ እንዲሁ ከቶ ቁመትሽ ብቻ ነው እንደሚያድገው ብላለቻት። እንዴ ምን ነው? ጸጉሬም እኮ አድጓል። አይ ጸጉርሽና ቁመትሽ ሳይሆን እንዲ አስተሳሰብሽ መቼ ነው የምታድገው? እውቀትሽ መቼ ነው የምታገኘው? እያለች አለቻት። እንዴ እኔም ቸገረኝ ታዩ በቃ አታጫዎች ደግሞ ከውድድ ነው የማረግሽ አለቻት ና ሳብ አድርጋት ከዛ ቦታ ላይ ወጣች። ዳጣ ሰላምዬ ቡና ፍልታ ውሰጂ ለትዬ ብላታለች። ያንም ቡና ወደ ማርታ ዘንድ ይዛ ሄዳ፣ ማርታ ደግሞ ሳሎን ላይ ቁጭ ብላ በላፕቶፕ ስራ እየሰራ ይነበር ና እሽ ዳጣዬ እንዴነሽ? ታዳ እንግዲህ ባለፈው ወርቁ በመጥፋቱ ምክንያት ስለተናገርኩሽ ይቅርታ፣ እንደዛም ስላረኩሽ ይቅርታ። አረ ችግር የለውም እኔ እጅ እስካልነካ ድረስ ምንም የማጨናንቀኝ ነገር የለም። ይሄ ደግሞ የቤተሰብ ክፍተት ስለሆነ እኔ መጥቼ ይሄ ነገር በመፈጠሩ በጣም ደንግጫለሁ አለቻት። አይ አሁን ሁሉን የምንሳውና ይቅር በይኝ። ከአሁን በኋላ እንግዲህ እንደ ልጆቼ እያየሁሽ፣ አንቺም እንደፈለግሽ እንደእናትሽ እያየሽኝ አብረን እንቀጥላለን አለቻት። እሺ ማሚ ልበልሽ አለቻት። አይ እማየ እንኳን የሚሉኝ የወለድኳቸው ልጆች ብቻ ናቸው። አንቺ ዝም ብለሽ እትየ በይኝ፣ አለቻት ጣጣ የለውም ደስ ይለኛል ብላለች። ወይ ጉድ ጉድ ዳጣ ደስ አላትና ማርታ ደግሞ የት ነው የተወለርሽው አባትሽ ማን ነው እያለይ ስትል አቶ ደረጀ ከስራ ቦታ መጣና ያን ቡና እየቀዳች ነበርና ሲኒም ጣለ። ደሬ እንኳን ደህና መጣ፣ ግንባሯን ሳማ አደረጋት እና ውይ ሞቅ ያለ ጨዋታ ይዛችኋል። እናንተም ተጫዋቱ፣ እኔም ሰውነቴ ስለሞቀ ወደ መኝታ ክፍል ሄጄ ልታጠብ አለና ወደ መኝታ ክፍል ሄደ። በሚገርምና በሚደንቅ ሁኔታ ከዛ መጨረሻ ላይ እንግዲህ ታጥቦ ከጨረሰ በኋላ በጨዋት ሲሰማቸው፣ ማርታ ዳጣም ብዙ ነገር እየጠየቀቻት ነው። ዳጣ ዳጣ እያለ ተጣራና አባቴ እንትን ደረጀ እየጠራሽ ነው አለቻት። እየበረረች ወደ መኝታ ክፍል ሄዳ በሩን ዘጋችውና፣ ስሚ ዳጣ፣ እኔ ወርቁን እንዳልነካሽ አሳምኛታለሁኝ አሁንም ቢሆን እንዳትሳሳች የኔ ልጅ። የኔ ልጅ ነው አልከው አባዬ? ብላ ደነገጠ። አዎ እስኪ ዝም በይ በቃ ሳምኝ እያለች አባትና ፍቅሯን ማጣጣም ጀመረች። ከዛ ደረጀም እዋክሽ ባክሽ ዳጣ፣ አንቺ ብዲሆንሽ ልሽ እንዳታዋርጅኝ አሁን የምትዩው እኔ የሲሳይ ልጅ ነኝ። እንደገና ደግሞ ጎዳና ላይ የኖርኩት አዋሳ ነው በያት ብሏት ነበር። እሽ አለችና በሩን ዘግታ ሂዳ፣ እሱም በደስታ ተሞላ። እኔ ምልሽ ትዬ፣ የት ነው ተወልሽ አደግሽው? አባትሽ ማን ነው ብለሽ ነበር አለቻት። የአባቴን ስም እንኳ መጥራት አልፈለግኩም። ግን ጎዳና ላይ ያደግኩት እና የተወለድኩት አዋሳ ነበርና እሱ የአባቴን ስም መጥራት አልፈልግም ብላለቻት። አይ ዳጣዬ አባት አባት ነው። በሰአቱ ሊያጠፋ ይችላል፣ ግን ያለ ምክንያት እንደዚህ አልተፈጠረም። አሁንም ደግሞ እኛ ጋር ልክ እንደ ናታን፣ እንደ ዋሃዬ፣ እንደ ኤቢ ልጄ ነው። ማሽ የምፈልጊውን ነገር መጠየቅ ትቻለሽ። አንቺም ቢሆን ጸባይሽን አሳምሬ አለቻት። እሺ እሽትዬ፣ አለች እና የአባቴ ስም ደግሞ ሲሳይ ይባላል ብላ ስትል ብላ አለች ማለት ነው። አሁን ላይ የደረጀና የዳጣ ወሬ ለማርታ ተመሳሳይ ሆኗል። ይቺ ኤቤ የምትባል ልጅ ግን እምኝታ ክፍል ላይ ገብታ፣ እማዬ ወርቁ በመገኘቱ ደስ ብሎኛል። የተፈጠረው ነገር ግን ደስ እያለኝ አይደለም። ቆይች ልጅ ማን ናት? አባዬ ተጎዳና ላይ አምጥቶ እኛ ቤት ያመጣት ለምንድን ነው ብላ ስትጠይቅ ማርታ ምን አለች? የእኔ ልሽ ሳልነግርሽ ቀረኩ። ሲሳይን ታቂዋልሻ፣ የሲሳይ ልጅ እኮናት። እንደ አጋጣሚ ጎዳና ላይ ተፈጥራ አድርጋ፣ አሁን ነገሩን እስከሚያስተካክል ወደ ኛ መጣት። እንግዲህ ያባትሽ ጓደኛ ነው። አባዬ ደሃ ጓደኛ የለውም። ስነስርዓት ያዥ። ኤቢ ድሮ ምን የአባቴ አይወደኝም እቺ ወፍ ዘራሽ ከመጣችሁ ወዲህ የሚያስበው ለሷ ነው፣ ብላ ስትል ደነገጠችና ማርታ ይሄን ኖሬ ደጋገምሽው፣ አባትሽም እኔም ከማንም በላይ እንወድሻለን። ሰሞኑን እየሆንሽ ያለው ነገር ታይቶሻል አለቻት። ይልቅስ ናታን ጋር ምን ደረሳችሁ ብላ ስትላት፣ እንዴ ማዬ ናታን እኔን መቼ ዘወር ብሎ አይቶኝ፣ እቺ ወፍ ዘራሽ ከመጣችሁ ወዲህ ምኝታ ክፍሉ የምትገላበጠው ሲወጣ ተከትላ እጁን ይዛ ወደ ዋድህ የምትለው እሷ ናት። እኔን ጭራሽ ጊዜና ቦታም አልሰጠኝም፣ እኔን ሳያይ ይሸሻል አለቻት። ወይኔ ማርታ ጭራሽ ከኋላ መታ ትቀማሻለች? ብላ ስትላት የበለጠ ኤቢ ተንጨረጨረች። እማየ እንደዛ ትበይኝ። እችን ልጅ አንገቷን ሲጣርጌ ብዴፋት በኋላ ተጠያቂ አይደለሁም። ተዚ ከቤት እንድትወጣ ፈልጋለሁ። ማናት ምንድናት? አንችም፣ ይች ይቺ ይህን ነገር ዝምልትየው አልፈልግም። ሳስበው ያባየ ልጅ ነው የምትመስለው የዲኤንኤ ምርመራ መደረግ አለበት ብላ ወሰነች። ወይ ጉድ አንቺማ ለይቶልሻል፣ አባትሽ ይሄንን ነገር ቢሰማ ሴት አድርጎ እንደሚደፋሽ ብታቂ ኖሮ አለች እና ዝም አለች። ወይ ጉድ የኤቢስ ነገር ጠና። አባት እንዳደር እንግዲህ ውሃዬ ቆይታዋን ከሰላምዬ ጋር አድርጋ ወደ ሳሎን ስትመጣ ኤቢ ቁጭ ብላ ነበርና ኤቢን ህት ብላ አቅፍ ስታደርጋት ስትስማት ወደዛ አፍረጣ ስትጥላት ናታን ደነገጠና ውሃን አንስቶ ወደዛኛው ሶፋ ላይ ቁጭ አረጋት ቆይ እናንተ አይደብራችሁም እንዴ ሀያ አመት ሙሉ ጭቅጭቅ እናንተ አሁን የምትጣሉበት ጊዜ ነው እንዴ ትልቅ ሰዎች ናቸው። ኤቢ በተለይ እንደርሜሽ ተከበሪ እንጂ እሷ ህጻን ልጅ ናት የምትፈልገውን ነገር ባታደርጊላት እንኳን ነገር አትፍጠሪ ብሎ አላት ወይ ጉድ ተመልሳ መጣችና በሚገርም ሁኔታ ዳጣ ወደ ምኝታ ክፍል ወደ ኤቢ ምኝታ ክፍል ገባችና በራን ኳኩታ ስገባ ማን ግቢ ብሎች ነው ማን ፈቅዶልሽ ነው አለቻት ማንም አልፈቀደልኝ ግን መጣሁ ስሚ ኤቢ ያለብሽን ችግር ልንነጋገር ፈልጋለሁ እኔ እንደ እህትሽ እንደ ውሃ ቅፍ አድርገሽ የህት ነጣ አምል ሰጭኝ እንጂ በማይረባና ደስ በማይል ነገር እንድጠረጥሪኝ አልፈልግም አለቻት ምንድን ነው እሱ እኮ አንቺ ናታንን በጣም እንደምትወጁና እንደምታፈቅረው አውቃለሁ። ሁኔታሽ ግን እኔ ከእሱ ጋር ስታይ ሌላ ነገር እየተሰማሽ ነው። ምንድን ነው ነገሩ? እኔ እኮ እህቴ ነሽ። እንዳንቺ አይነት እህት የለኝም። ቆሻሻ፣ ዘመንሽን ሁሉ ያልታጠብሽ፣ ዞር በይ ከፊቴ ውጭልኝ ከክላሴ እያለቻለቻት አለቻት። አልወጣም። እውነታውን እነግርሻለሁ። ናታን እንደምትወጁ እንደምታፈቅረው አውቃለሁ። ለምን እኔ ያላግባባችሁም አጣብሳችኋለሁ የምፈልጊውን ሁሉ ከጎንሽ ላገዝሽ ይችላለሁ ብላለቻት። በፍጹም ያንቺን እርዳታ አልፈልግም። አሁን ተክላሴ ውጭልኝ። እንግዲያ እሺ ከእሱ ጋር ሆኜ ስታይኝ ለምንድን ነው የምትናደጅው? እንደዚህ የምትጠይብኝ ምክንያት ምንድን ነው ብላ ስትላት ኤቢ በፍጹም መናገርም አልፈለገች፣ ዳጣን ማየት አልፈለገችም። ዳጣም የህትነትን ፍቅር ፈልጋ ከሷ ጋር ደጅ እየጠናች ትገኛለች። መጨረሻ ላይ ምን ይፈጠር ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው ውድ ውድ የሌላ የቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። የዳጣና የናታን መጨረሻ መጣመር ይሆናል። የኤቢ መጨረሻ ደግሞ ተንጨርጭራ ባዶ መቅረት ይሆናል ማለት ነው። አቶ ደረጀ ደግሞ እንዲሁም የቤት ሰራተኛዋ ልጃቸው ዳጣ መሆኗን የሚያረጋግጡበት ጊዜ ቅርብ ነው። የዛኔ ማርታ ምን ትፈጥር ይሆን የሚለውም በጉጉት የምናይ ይሆናል። ቻናሉ ላይክ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።